ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና ግንዛቤ እየፈጠረ ያለ በሀገራችን የግብርና ቋሚ ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ዛሬ ይዤ የመጣሁት ስለ ቃሪያ ነው። ስለ ቃሪያ ያገኘሁት መረጃ ላካፍላችሁ ነው። ቃሪያን ያው በጥያቄ መሰረት ነው። በነገራችን ላይ ቃሪያን ለማምረት የትኛውን አይነት አፈር ይፈልጋል፣ የት አካባቢ ይመረታል የሚሉ የተለያዩ ጥያቄዎች ነበሩ እና ዛሬ ያወረፋው ደርሶ ስለ ቃሪያ ያገኘሁትን መረጃ ላካፍላችሁ ነው። ቃሪያን ወይም በርበሬን ለማምረት መከተል ያለብን ሂደቶች ምንድን ናቸው? ቃሪያ ምን የተለየ ባህሪ አለው? ቃሪያን ለማምረት ምን ላይ የበለጠ ትኩረት ማድረግ አለብን የሚለውን የሚመልስ ነው። ቃሪያን ወይም በርበሬ በተለያዩ የአየር ሁኔታና የአካባቢ ሁኔታዎች ውስጥ በብዛት ይመረታል ወይም ይበቅላል። በኢትዮጵያ ለበርካታ አርሶ አደሮች ወይም በግብርና ኢንቨስትመንት ለተሰማሩ ጠቃሚ የገንዘብ ምንጭ የሆነ ሰብል ነው። ቃሪያ ወይም በርበሬ በኢትዮጵያ ውስጥ በተለያዩ ቦታዎች በብዛት ይመረታል። እናም በግሪን ወይም ቃሪያ መልክ ተሰብስቦ ወደ ገበያ ሊቀርብ ይችላል፣ ወይም ደግሞ ደርቆ ተሰብስቦ በበርበሬ መልክ ወደ ገበያ ሊቀርብ ይችላል። ስለሆነም ቃሪያን ለማምረት መከተል የሚገባን ሂደቶች ላካፍላችሁ። አንድ የመጀመሪያው ትክክለኛውን የቃሪያ ወይም የበርበሬ ዝርያ መምረጥ ያስፈልጋል። ልናመርት ያሰብንበት ቦታ ላለው የአየር ንብረት እና የእድገት ሁኔታ ግምት ውስጥ ያስገባ ዝርያ ልንመርጥ ይገባል። ሁለት ለተሻለ የበርበሬ ወይም የቃሪያ ምርት ተስማሚ የሆነ የአየር ንብረት ቃሪያን ወይም በርበሬን የቀን ሙቀት ለምናመርትበት ቦታ የቀን ሙቀቱ ከ18 እስከ 27 ዲግሪ ሴንቲግሬድ የሚሆን መሆን አለበት። ይሄ ምንድነው ያው ሙቀት መጠኑ ከ18 እስከ 27 ዲግሪ ሴንቲግሬድ የሆነ አካባቢ ለቃሪያ ይስማማዋል ማለት ነው። መጠኑ ከዚህ ውጭ ሲሆን ግን እድገቱ ላይ ያው አሉታዊ ተጽዕኖ ይፈጥራል፣ በዚያው ልክ ምርቱ ይቀንስብናል ማለት ነው። ሶስት የዝናብ መጠን። ቃሪያ ከ600 እስከ 1250 ሚሊ ሜትር የዝናብ መጠን ባለባቸው አካባቢዎች በጥሩ ሁኔታ ሊመረት ይችላል። በአበባው ወቅት ጠንከር ያለ ዝናብ ካገኘው አበባውን ሊያራግፍ ይችላል። ጥሩ ያልሆነ ፍሩት ፎርሜሽን ሊኖረው ይኖረዋል። በሚደርስበት ጊዜ ደግሞ ሊበሰብስ የሚችልበትም ሁኔታ ሊኖር ይችላል። ቃሪያ ለአየር እርጥበት በጣም ሴንሲቲቭ ነው፣ ወይም ለተጋላጭ ያደርገዋል ለተለያዩ በሽታዎች ማለት ነው። ይሄ ሂውሚዲቲ ምንለው ማለት ነው። ሂውሚዲቲ ከፍ እያለ ሲሄድ ለተለያዩ በሽታዎች ሰሰብተብል እንዲሆን ያደርገዋል ማለት ነው። ስለሆነም ከፍ ያለ የአየር እርጥበት የፈንገስ በሽታዎች ችግሮችን ሊፈጥርበት ስለሚችል ይህንም ታሳቢ እንዲደረግ ነው። በሌላ በኩል ደግሞ በቀን ውስጥ ከስድስት እስከ ስምንት ሰዓት የፀሐይ ብርሃን ሊያገኝ ይገባል። አራት ተስማሚ የመሬት ከፍታ ቃሪያ በጥሩ ሁኔታ የሚመረትበት ከፍታ ከ1400 እስከ 1900 ሜትር ከባህር ጠለል በላይ እንዲመረት ይመከራል። ከዚህ ባሻገር የምንመርጠው ቦታ የመስኖ ገብ ቢሆን ደግሞ የበለጠ ጥሩ ይሆናል። ምክንያቱም ዝናብ እጥረት ቢኖር መስኖ መጠቀም እንድንችል ስለሚያደርግ። አምስት፣ ተስማሚ አፈር አይነት ጥሩ ውሃ የሚያዝ አቅም ያለው ሆኖ መፋሰስ የሚችል ወይም ውሃ የማይቋጠር መሆን አለበት። ቃሪያ የውሃ መጥለቅለቅን መቋቋም አይችልም። ለአጭር ጊዜም ቢሆን ችግሩ እንደገጠመው ቅጠሉን ያራግፋል። የአፈሩ የፒኤች ሌቭል ወይም መጠን ከ5.5 እስከ ሰባት ያለው ደረጃ ለቃሪያ እጅግ የሚስማማው ነው። ይሄ እንግዲህ ምንድነው የሚያሳየው ስላይትሊ የሆነ አሲዲቲ መቋቋም እንደሚችል ነው የሚያሳየው። ከሰባት በታች ከሆነ ባለፈው ነግሬያችኋለሁ። የፒኤች ማለት የአፈሩን የቆምጣጣነት ወይም የአፈሩን ባህሪ የሚገልጽልን መለኪያ ነው ከ0 እስከ 14 ያለው መለኪያ ደረጃው ሰባት አማካኝ ነው፣ ኒውትራል ነው። አሲዲቲም ወይም አልካሊኒቲ የሚባሉ ነገሮችን አማካኝ የሆነ ማለት ነው። ከሰባት እየወረደ ሲሄድ የአሲዳማነትን ነው የሚገልጽልን ማለት ነው። ስለሆነም ከ5.5 እስከ 7 ባለው ውስጥ ጥሩ መመረት ይችላል ቃሪያ። ይህ የሚያሳየው ስላይትሊም ቢሆን አሲዲቲ ያለውን አፈር መቋቋም ይችላል ማለት ነው። እንዳጠቃላይ የቃሪያ ማሳ በኦርጋኒክ ቁስ የበለጸገ ቢሆን ጤነኛ አፈር እንዲኖረን ያደርጋል። በዚያው ልክ የቃሪያው እድገት እጅግ ጥሩ ይሆናል። ስድስት የመሬት ዝግጅት መሬታችንን ስናዘጋጅ ቀደም ብለው ኮምፖስት ወይም ኦርጋኒክ ቁስ ጨምረን አዋህደን ብናዘጋጀው የአፈሩን ለምነት ከፍ ከማድረግ ባሻገር የአፈር ውሃ የሚያያዝና እንደዚሁም ደግሞ ትርፍ የሆነው ውሃ እንዲፋሰስ የማድረግ አቅሙን ከፍ ማድረግ ይቻላል። በመሆኑም ጤነኛ የሆነ እድገት እንዲኖረውና ምርታችንም ከፍ እንዲል ያደርግልናል። ከመዝራታችን ወይም ከመትከላችን በፊት አረምና የሰብል ቅሪቶችን በሚገባ ማስወገድ ያስፈልጋል። ይህንንም ከመትከ ይህንን ምንድነው ከመትከላችን ከሁለት እስከ ሶስት ወር ቀድመን ልናዘጋጅ ይገባል። በነገራችን ላይ ያው መሬታችንን ቀደም ባለው ዓመት ቲማቲም፣ ድንች፣ ኩከምበር፣ ኤግ ፕላንት፣ ሚጥሚጣና ቃሪያ ተዘርቶ የነበረበት መሆን የለበትም። ምክንያቱም እነዚህ ሰብሎች የቤተሰባዊ ትስስር አንድ የቤተሰባዊ ሶሎናሼስ የሚባል የፋሚሊ ውስጥ ስላሉ ማለት ነው እና ሁሉም በሚባል ደረጃ ተመሳሳይ ተባይና ተመሳሳይ በሽታ ስለሚያስተናግዱ አምና ቲማቲም የተከልንበት ማሳ ወይም ድንች የተከልንበትን ማሳ ዘንድሮ በቃሪያ መጠቀም የለብንም ማለት ነው። ሰባት ጥራት ያለው ዘር ወይም ችግኝ ምንጩ ከሚታወቅ አካል መግዛት ወይም ማዘጋጀት ያስፈልጋል። ምንጩ በሚታወቅ ጥራት ያለው ዘር ወይም ችግኝ መነሳት መጨረሻ ለሚኖረን ምርት እጅግ ወሳኝ ነው። ስለሆነም ጥራቱ የተረጋገጠለትን ዘር መጠቀም፣ በሽታና ተባይ ያልተለከፈ ዘር መጠቀማችንንም እርግጠኛ መሆን ይቻላል። ስምንት ተከላና ርቀቱን ስናይ የቃሪያን ችግኝ መትከል ያለብን ዓመታዊ የሆነውን የውርጭ ወቅት አሳልፈን መሆን አለበት። ምክንያቱም ቃሪያ በተፈጥሯዊ ባህሪው ለውርጭ በጣም ተጋላጭ ስለሆነ ውርጭን መቋቋም አይችልም ማለት ነው። ርቀቱን ስናይ እንደ ዝርያው የሚወሰን ሆኖ በተክሎች መሀል ከ45 እስከ 70 ሴንቲሜትር ወይም ከ18 እስከ 24 ኢንች ስንጠቀም በመስመሮች መሃል ደግሞ ከ60 እስከ 90 ሴንቲሜትር ወይም ከ24 እስከ 36 ኢንች መጠቀም አለብን። ስለሆነም በአንድ ሄክታር ላይ ከ348 እስከ 47619 የቃሪያ ተክል ወይም ግንድ ወይም ሰብል ይኖረናል ማለት ነው። ዘጠኝ ውሃ ማጠጣት እንደ ተከልን ውሃ ፈጥነን ልናጠጣ ይገባል። ይህን በማድረጋችን ችግኙ ከአፈሩ ጋር ተስማምቶ ስር መሰረት ይጥላል። ከዚህ ባሻገር ውሃ የምናጠጣበት ሂደት መደበኛ የሆነ ያልተቆራረጠ ሊሆን ይገባል። በተለይ በመስኖ የምናመርት ከሆነ። በነገራችን ላይ ቃሪያ በመስኖም ዝናብም መመረት ይችላል። ሆኖም በቂ የሆነ ውሃ ማግኘት ይፈልጋል። ይህንን በሚገባ ካደረግንለት ከፍተኛ ጥራትና ብዛት ያለው ቃሪያ ማምረት እንችላለን። ቃሪያን ማጠጣት ያለብን ቀን ላይ ነው መሆን ያለበት። ማታ ወይም ሌሊት የምናጠጣ ከሆነ ከቅዝቃዜው ወይም ከውርጭ የሚፈጥረው ስሜት ጋር ተያይዞ ቃሪያውን ለበሽታ የሚያጋለጥበት ሂደት እንፈጥርበታለን። አስር አረም ማረም ሊወጣ የሚችለውን አረም ተከታትለን ልናስወግድ ይገባል። ምክንያቱም ቃሪያ ከአረም ጋር ለውሃ ለንጥረ ነገር እና ለፀሐይ ብርሃን መወዳደሩ ለበሽታና ተባይ በቀላሉ ተጋላጭ እንዲሆን ያደርገዋል። ስለሆነም የመጀመሪያ አረም ማረም ያለብን ትራንስፕላንት ወይም ካዘዋወርን በኋላ ባለው በሀያ ቀን ከሀያ ቀን በኋላ ማለት ነው። ትራንስፕላንት ካደረግን ከሀያ ቀን በኋላ ሲሆን፣ ሁለተኛው አረም ደግሞ ከአርባ ቀን በኋላ እንዲሆን ይመከራል። 11 ማዳበሪያ መጨመርና አፈሩን ማኔጅ ማድረግ ይሄ ምንድን ነው ወደ 242 ኪሎ ግራም ኤንፒኤስ በሄክታር አስበን ልናደርግ ይገባል ወይም ደግሞ ወይም ደግሞ 200 ኪሎ ግራም ዳፕ ማዳበሪያ ልናደርግ ይገባል በአንድ ሄክታር ላይ ማለት ነው ኮምፖስት ምንጠቀም ከሆነ ደግሞ ቀደም ብለን ይሄንን ይሄ ደግሞ ከሆነ ከ100 እስከ 120 ኩንታል በሄክታር ያስፈልጋና ኮምፖስት ማለት ነው ብዙ ጊዜ እንግዲህ ኮምፖስትን ለመጠቀም የመጠኑ በጣም ሂውጅ ነው እና ከዛ አኳያ ማኔጅ ስለማይሆን ያው ትንሽ አስቸጋሪ ይሆናል። በተለይ ኤን ፒ ኤስ ማዳበሪያውን ከመጨመራችን በፊት አፈሩ እርጥበት ያለው መሆን አለበት። እንደጨመርን ይሄ ደግሞ በመሆኑ ምንድነው እንደጨመርን ማዳበሪያው ይዋሃድና ሰብሉ እንዲጠቀምበት ይሆናል። ከዛም ባሻገር ሰብሉን እንዳያደርቅ ያግዛል። መልች ብንጠቀም፣ መልች ወይም መሬታችንን ብንሸፍን ጥሩ ነው። ይህም ማድረጋችን የመሬቱን እርጥበት በትነት እንዳይባክን እና ረዘም ላለ ጊዜ እንዲቆይልን ያደርጋል። 12 ተባይና በሽታ ቁጥጥር ማድረግ። ቃሪያ በተለያዩ ምክንያቶች ለተለያዩ ተባዮችና በሽታዎች ተጋላጭ ሰብል ነው። ስለሆነም ከፍ ያለ ክትትል እንዳደርግለት ይገባል። በርካታ ተባዮችና በሽታዎች የሚታወቁ አሉ። እነሱን በሌላ ፕሮግራም ይዤ እመልሳለሁ፣ ሰፋ ያለ ፕሮግራም ስለሚፈልጉ ማለት ነው። 13 መደገፊያ ማዘጋጀት። አንዳንድ የቃሪያ ዝርያዎች መደገፊያ ይፈልጋሉ። ስለሆነም ከእንጨት ወይም ከቀርከሃ በማዘጋጀት በሰብሉ አቅራቢያ ልንተክልለት ይገባል። ይህንን በማድረጋችን በምርት ክብደት እንዳይወድቅ ያደርጋል። እንዲሁም የተስተካከለ የፀሐይ ብርሃን እንዲያገኝ ያደርጋል። 13 ምርት መሰብሰብ ሰብሎ የሚደርስበትና የሚሰበሰብበት ጊዜ እንደ ዝርያው የተለያየ ሆኖ ትራንስፕላንት ወይም ካዘዋወርም በኋላ ከሁለት እስከ ሶስት ወር ባለው ጊዜ ውስጥ ሊደርስ ይችላል። ስንሰበስብ ለቃሪያ ከሆነ አረንጓዴነቱን ሳይለቅ ሊሆን ይገባል። ሆኖም ለበርበሬ ከሆነ ደግሞ ያመረትነው ሙሉ ለሙሉ ቀይ ሲሆን እንሰበስባለን ማለት ነው። በተለይ ለቃሪያ ብለን የምንሰበስብ ከሆነ ጠዋት በቀዝቃዛው ጊዜ ሊሆን ይገባል። ይህም ምንድነው? በሙቀት ምክንያት የሚመጣውን ችግር ለመቀነስ፣ ለምሳሌ መጠውለግ ሊሆን ይችላል። ከዚህ ባሻገር የሰበሰብነውን ቃሪያ በቀዝቃዛ በጥላና አየር በተሞላበት ቦታ መቀመጥ አለባቸው። ይህም በሙቀት የመበላሸት እድሉን ለመቀነስ ይረዳል። ቃሪያ በጥሩ አያያዝ ካመረትንና ይቅርታ፣ ቃሪያ በጥሩ አያያዝ ካመረትንና እንደ ዝርያው ሁኔታ በአማካኝ ከ150 እስከ 250 ኩንታል ልናመርት እንችላለን ይላል። ዛሬ እንግዲህ ስለ ቃሪያ ነው ትንሽ መረጃ ለመስጠት የሞከርኩት አወል ስሪንቃ የግብርና ፕሮግራም በተለያዩ ዘርፎች እንደዚህ እንግዲህ ያቀርባል በኮሜንት ላይ አስቀምጡልን በቀጣይ በዚህ ሰብል ብታመጣልን በዚህ በዚህ መረጃ ብታመጣልን ብላችሁ አስቀምጡ አወል ስሪንቃ የግብርና ፕሮግራም ለእናንተ በዚህ መልክ የሚመጣበትን ሂደት ሁልጊዜ ትጉ ሆኖ ይቀጥላል በመጨረሻም አወል ስሪንቃ የግብርና ፕሮግራም እንዲ እንዲያል ይቀጥላል አገራችን ሰላም ይመኛል አገራችን ከዳር እስከዳር ሰላሟ ብዝት ይበል አሜን